ይሄ ይ ለረዱ ሰርፕራይዝ ነው። አላየችውም። ተመልካቻቸው ስታዩ ምን አይነት ሪያክሽን ይኖራታል? ምን አይነት ስሜት ይኖራታል? አሁን ነው እና እንደምታት አነሳይስ። ቆንጆ፣ በቃ እስከ ስታንዳርዱ ቁመቱ ስታንዳርዱ ነው፣ ግን ሳይዙ ሰፋ ያለ ነው። አነሳ ቤቱን እንድግዘፍ እንዳያረግብኝ ብዬ አነሳ እንዳያረግልኝ ያደረግው ነው እንግዲህ። ወንበሮቹም ኢምፖርት ናቸው፣ በጣም የሚያማምሩ ወንበሮች ናቸው። ደውላችሁ ማግኘት ትችላላችሁ። በጣም ደስ የሚል ቆንጆ ወደፊት ደግሞ አብረን መስክ ስቲዲዮ፣ ስነነሳ ደግሞ ላይ ነው ይሆናል ማለት ነው። ስለዚህ አሁን ረዱ ስትመጣ የደረሰች ነው። አሁን እንግዲህ አንድ ወደ ያው ነው። ስለዚህ ስልክ እያዋራ ነው ሰርፕራይዝ እናደርጋታለን ማለት ነው። ሶፋ ምናምን መርጣለች አብረን የመረጥ ነው ግን አልቆ ቤቱን ሙሉ አላየችውም። ያው ስታየው ደግሞ አዲስ የሆነ ሪያክሽን ስለሚኖራት ነው። ተመልካቾቻችን ይሄንንም እኔ ደግሞ ሰርፕራይዝ ማድረጋት እንግዲህ የፎቶ አልበም ነው። ከልጅነታችን ጀምሮ እስካሁን ድረስ ያነበረ ታሪካችን ነው። በደንብ አድርጌ እንግዲህ ስለ ታሪኩ ወደባለ ያጫውታቸዋለሁ። ከረዱ ጋር ማንንም ፎቶ ቤት እኮ ኖርማል ፎቶ ነው። ወደ ብላክ አይቀየርም፣ አይችሉበትም ጭራሽ። እኔ ግን ፒክቸር ጥበብ ነው። ፎቶን ያቆ ያስቀምጠውና፣ ይሄ የራጆ ረቀት የለም። እሱን አስደግፈው ፎቶ ያነሳዋል። ፎቶን ድጋሚ ማለት ነው

ተበገስን የሚያጎናጽፉ ሶፋዎች እንዲሁም ዳይኒንግ ቴብሎች በፈለጉት የከለር አማራጭ ጥራት ውበትና ጥንካሬ ከቃል ፈርንቸር።

ለቤቶ ማራኪ ውበት ግርማ ሞገስን የሚያጎናጽፉ ሶፋዎች እንዲሁም ዳይኒንግ ቴብሎች በፈለጉት የከለር አማራጭ ጥራት ውበትና ጥንካሬ ተቃርፈን

ደስ ቢል ነገር በጣም ነው የሚያምረው። ሆሎ ማለት ነው። በጣም ቆንጆ ነው ነው በጣም አሪፍ

ይህም ፊት እንዴት ነበር? ሁለት ወር ቆይተህ ነው የተገናኘው። ጊዜ ሁለት ወር ከባድ ነበረ፣ በጣም ከባድ ነበረ። ግን እግዚአብሔር ይመስገን እንዳጠና ምናምን እንድጎብዝ አድርገኝ፣ ወደ ትምህርቱ እንድጎብዝ አደረገኝ። ይሄንንስ ይኸኛው እንኳን ቤተክርስቲያን አይደለም ቀለበት ቀለበት ሁሉ በምንድ ነበር ያስቀመጥነው? በማንጎ ውስጡ ያለው እንትን አለ አይደለም? እሱ ስታርጎት ሌላዎችንስ በሀይላንድ ውሃ አድርገን እሱማ በሀይላንድ አስቀንትን ብሎት ነበረ ውስጡ። ይኸኛው ደግሞ ለመጀመሪያ ጊዜ እኛ ሰፈር የመጣ ጊዜ ነው። መጀመሪያ ሻንድ ነበር ይመስለው ከላይ ያለው ያ ደግሞ የመጀመሪያ ቀን በታክሲ ሲሄድ አብረው ነበር።

የቀሩ ፕሮግራሞች ሲመጡ ማለት ነው። እንዳለ ፎቶ የምታረገው ዲዛይን እቀይራለሁ። አሁን ይሄ ዲዛይን እኔ የመረጥኩት ፎቶ ቦታውን፣ ግድግዳውን ሜጀር ያደረግኩና በቃ ይሄ ዲዛይን ቢሆን ይበቃል ብዬ ነው። አሁን ለት በጣም ብዙ ፎቶች ደግሞ ካሉ ደግሞ አነሳ ነሳ ያሉ በዚህ አስር በአስራ አምስት ሳይዞች ብዙ ዲዛይን አድርጌ መስራት ይችላለሁ። ቦታው ይበቃል። ብዙ ፎቶ፣ የልጆቻችሁ ፎቶ ካለ አዋሪኝ፣ ብዙ ዲዛይን አስመረጣችኋለሁ ቆንጆ አድርጌ በጥቁሮች በተለያየ ከለሮች አሉ። ቆንጆ አርገን ወጥ ብታረጉ ጥሩ ነበር ልበትስል በራሳቸው ከሄዳችሁ መሆኑ ምንድን ነው? ዝም ይላል፣ ደስ ይላል። ሁሉም ከለር የተለያየ ልብስ ስለሆነ

ታበዛችኋለህ። እኔ ግን ፍርሃት የምንመሰል እንዳይቀሽሸን ነው እኔ የምፈራው። አሁን እኛ ምንድን ነው። ምንድን ነው ትልቁ ሀሳባችን? ቤቱ ላይ የተደረገው ነገር እስኪ፣ ያው ይሄ ቤተሰብ እውነት ለመናገር፣ እዚህ ጋር ይህን ሁሉ ነገሮችን ስታደርግ ያው ብቻህንም አልነበርክም፣ በጣም ረድተውሃል። ረድተናል በተቻለ መጠን እንግዲህ ምርጫ፣ ለኛ ደግሞ ጎበዞች ነን መሰለኝ፣ በቃ በተቻለ መጠን ተርግናልና

ዲሲን ለማንኛውም ግን ያው እዚህ ቤት ላይ እንግዲህ ብዙ ፈሰስ አድርጋል። እግዚአብሔር እርቶ እንግዲህ በጥሩ ነገር ነው እግዚአብሔር እንግዲህ አስጀመረ። በጣም በጣም እኛ ብዙ ቅድም ብዙ ነገር አውርተናል። አሁን ድጋሚ ማውራት አያስፈልግም። ምክንያቱም ብሶት ነው፣ ብሶት የለው ደግሞ ከባድ ነው። ብዙ ነገር ይኖር ይችላል። ስለዚህ አሁን እኛ እንደ ቤተሰብ ያው ሰርፕራይዝ ልናረጋቸው ያሰብነው ነገር ትልቁ ነገር ምንድን ነው? ይህንን እንግዲህ መጋረጃውን፣ ሶፋውን፣ ሪ መጋረጃ በጣም ዳይኒንጉን እነዚህ ነገሮች አራታችን የቤተሰቡ አካል ሆን እንደዚህ አራት ቦታ የመልካም ትዳር መልካም ነገር እንዲሆንላችሁ ራሄል አቤል፣ ያው ዛሬ ስላልተመቻት ነው ያው በአካል ባትገኝም በመንፈስ ተገኝታለች። እንግዲህ መልካም ትዳር ወንድሜ፣ ይሄንን በጣም እንግዲህ በጣም በደስታ ስንገልጽላችሁ ቆመን ነው እምንገልኝ ባክብሮት

አይ እኛ ገና ብዙ በኋላ ሰርጎ አለ ገና ሰርጎ አለ። አለ ደግሞ ከእግዚአብሔር ጋር አንተ ዳር ስክታርበስ እኛ ከጎንህ አለን። ሁላችንም ድርጅት አለ በድርጅታችን ስም ይሄን ነገር አለ እንገናኛለን። በእውነት በጣም ደስ ብሎናል ወንድሜ አንተ ሌላኛ እኮ እኛ እኮ ጥቂት ነገር ነው። አሁን እኮ ብዙ ቴሌቪዥን ምናምን እኮ ረዲ አንተ ትልቅ ወጪ ስለሆነ እሱን በጣም ለማንኛውም፣ በርታለኝ መልካም በእውነት ረዱዬ፣ ረዱን ኬፍ በላት። እንግዲህ መልካም የትዳር ዳር ዘመን ይሆንላችሁ። ያወጣ ገባም ቢሆን እንግዲህ ጨርስ አልገባችም፣ ጨርስ አልገባችም፣ አይገባም። መቼ ይለቀናል፣ መቼ ይለቀናል? እንዴ ከዚህ ቤት አያስወጣም። ለማንኛውም ተሰባስባ ላይ ያሳስብም። መልካም ፕሮግራም፣ መልካም ጊዜ።

ታካከዝተማሪኛ ተመልካቾቻችን በጣም የምንወዳቸው እናከብራቸዋለን ደስ እንዳሽ ተስፋ ርጋ የምናመሰግነው ሁላችሁንም የምር ከልቤ በጣም አመሰግናለው። በጣም በስቷል። ለእኛ በጣም ይከበል ለመቀበልም ግን ስጦታ እስከሆነ በጣም እኛ እናንተም ደስ ብሏችሁ ተዳራችሁ የአብርሃም የሳራ እንዲሆን ነገሮቻችሁ፣ አልጋ በአልጋ እንዲሆን ቀላል እንዲሆንላችሁ እግዚአብሔር ይርዳችሁ። እንግዲህ በተቻለ መጠን ከዛ በተረፈ ግን ሽሮ በርበሬ ምናምን ደግሞ ካስፈለገች ደግሞ ቃል እጽዮን ነፂ አሉ። እነግርልሻለሁ የአጥቦ ህልም ከፈልክ፣ ወይ ገና ነች። ገንፎ ህልም ገና ነች፣ ይደርሳል። መቸኩል መጨረሻ ክርስትና ማን ጋር ነበር። ቃል እያለች እሷ ጋር ሄደሽ ሸመት ማድረግ ትችላለች ማለት ነው፣ መግዛት ነው። ብር ስጫስ ይደብራል። ለማንኛውም በጣም ለመሰገር እናከብራለን። እንግዲህ ከቀጣይ በሌላ ቪዲዮ እንገናኛለን። ደስ ላላችሁ ተስፋ አደርጋለሁ። መካሚኞታችሁን ኮሜንት እያስቀመጣችሁልን በቀጣይ በሌላ ቪዲዮ እንገናኛለን። ማለት ቸር ሰንብቱልን። እግዚአብሔር ያክብርልን። ቴንክ ዩ አስፈላጊ ከሆነ ደግሞ እናንተ ካላችሁ ስጦታ በእኛ በኩል ላኩ፣ እንሰጣችኋለን። እናመሰግናለን።